በምድር ላይ እውቀትም የለም ትሩዝም እውነትም የለም ትርጉምም የለም። ለምን ትደክማላችሁ? የምድር ህይወት የምድር ኑሮ ሚኒንጉ ምንድን ነው? ፐርፐዙ ምንድን ነው? ወይም ትርጉሙ ምንድን ነው? አላማው ምንድን ነው? ለምንድን ነው የሰው ልጅ የተገኘው? እዛ ያሉ ችግሮችን ስታይ፣ ከዛ ደግሞ አንዳንዴ ያለእድሜያቸው ሰዎች ሲለዩን ስታይ፣ ለምሳሌ ማዲንጎ ያረፈ ጊዜ በጣም ጥያቄ ፈጥሮብኝ ነበረ። ያንግ ነው፣ በጣም ቫይብራንት ነው፣ ድምፁ ሌላ ነው። ትላልቅ ድምፃያን ሲያደንቁት ሰምቻለሁ። ከዛ ደግሞ ታሪኩ ባባ እንደዚሁ ያለ እድሜው ሲሄድ እና የዛ ጊዜ ቆሚና ትጠይቅያለሽ፣ ምንድን ነው ታዲያ ሚኒንጉ፣ ምንድን ነው ይህ ህይወት? የመጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር በምድር ላይ ስንኖር ችግር አለ፣ ቻሌንጅ አለ ተግዳሮት አለ። ይህንን እንዳለ ማወቅ አለብን። በየትኛውም እድሜ የትኛውም ሀብት ደረጃ ላይ ሁኝ፣ የትኛውም ዝነኛ ሰው ሁኝ በህይወታችን ብቅ የሚሉ ችግሮች አሉ። አንዳንዱ የህይወታችን ሲዝን ላይ በጣም በብዛት የሚመጡ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ የሚሉ ችግሮች አሉ። ተግዳሮቶች እንዳሉ ማወቅ አለብን ብዬ አስባለሁ። የሚያቆም ይመስለናል አሁን እኔ ህክምና ተማሪ እያለሁ ሜዲካል ስኩል ተማሪ እያለሁ በጣም ብዙ ጥናት፣ ብዙ ንባብ የሚጠይቅ ስለሆነ ግራጁዌት ያደረግን ቀን እንላለን፣ ዶክተር የሆንን ቀን በቃ ችግር አበቃ እንላለን። ግራጁዌት ካረግሽ በኋላ ግን ያኛው ፈተናው ጥናቱ ምናምን አልፎን ሌላ አዳዲስ ችግሮች አሉ አዳዲስ ቻለንጆች አሉ። ቆይቶ ደግሞ አሜሪካ መሄድ እፈልግ ነበር፣ እና በቃ ቪዛው እስኪመጣ ድረስ ሌሎች ሰዎችም እንደዛ ይላሉ። ታርጌታቸውን አሜሪካ መሄድ ያደርጉና አሜሪካ የገቡለት ችግሮች ሁሉ የሚያበቁ ይመስላቸዋል። አሜሪካ የገቡለት ግን አዳዲስ ችግሮች ይመጣሉ። ስለዚህ ምን ለማለት ነው የፈለጉት? ችግሮች እንዳሉ እናውቅ። አያቆሙም፣ አንድ ቦታ ላይ አያቆሙም። ቆይቶ ደግሞ የጤና ሆኖ ይመጣል። የገንዘብ ችግርና አልፈሽው ከዛ የጤና ችግር ሆኖ ይመጣል። ከወለድሽ በኋላ ደግሞ የልጅ ችግር ሆኖ ይመጣል እና ችግሮችን ኤክስፔክት ማድረግ ሳይሆን ግን ችግሮች እንዳሉ በዚህ ዓለም ላይ መረዳት። ኦኬ ነገ አንድ ችግር ሊመጣ ይችላል፣ ማኔጅ አድርገዋለሁ። ዛሬ አንድ ችግር አለ፣ ማኔጅ አድርገዋለሁ፣ አልፈዋለሁ። የተወሰነ ቀናት ደግሞ እረፍት፣ ችግር የሌለበት ጊዜ አሳልፋለሁ። ሌላ ችግር ደግሞ ሲመጣ አዌር ሆኝ ተዘጋጅቼ ዲል አደርጋለሁ ማለት ነው። እዚህ ጋ ግን ዶክተሪት፣ ለዚህ ሀሳብ ስናነሳ አንድ ጥያቄ ወደ አይምሮ ይመጣ። ብዙውን ጊዜ በተለይ እኛ ባደግንበት ማህበረሰብ እንግዲህ እኛ ያደግንበትን ማህበረሰብ እኔ ስለማቅ ወላጆቼን፣ የተለያዩ ሰዎች ልጆቻቸውን የሚያሳድጉበትን መንገድ ስለማይ ብዙ ጊዜ ለልጆቻችን ችግርን እንደብቃለን ማጣትን እንደብቃለን። የምናልፋቸውን ፈተናዎች እንደብቃቸዋለን፣ እና ልጅ ጥሩን መስመር ብቻ መልካም መልካሙን ብቻ እንዲያይ እናደርጋለን። እና ምናልባት ከልጅነት ጀምሮ በተወሰነ መጠን ለልጆቻችን ህይወት ችግር እንዳለው ማሳየትም ትክክል ነው። ወላጆች ድብቅ አድርገው ችግርን፣ እድሜ ያለው ግን ምንም ችግር እንደሌለ እዚህ ዓለም ላይ የሚገጥማቸውን ቻሌንጅ ከልጆቻቸው ጋር ሳያወሩ ሲያሳልፉ፣ አሁን እነሱ ምን ይጠብቃሉ ልጆች ፕሮብሌም ፍሪ የሆነ ዓለም ይጠብቃሉ። ከዛስ ፕሮብሌም ፍሪ ዓለም ሲወጡ የለም፣ እንደዛ ብሎ ነገር፣ ችግር አለ እና ልጆቻችን በምድር ላይ ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ እንዲያውቁ ማድረግ አለብን። እኔ ለልጆቼ አስተምራቸዋለሁ፣ አሳያቸዋለሁ። አንዳንድ ቻሌንጆች ሲገጥሙ፣ ተግዳሮቶች ሲገጥሙ፣ እድሜያቸውን በሚመጥን መልክ አስረዳቸዋለሁና እነግራቸዋለሁ፣ ችግር አለ፣ እዚህ ዓለም ላይ ችግር አለ፣ የተለያየ ችግር አለ ብዬ አዘጋጃቸዋለሁ። ከዛ ከኔ ጥበቃና ከኔ እንክብካቤ በወጡ ዕለት አይ አይደነግጡም፣ አለም አያስደነግጣቸውም። ተከትበዋል ኦሬዲ ነግሬያቸዋለሁ፣ ያሉ ችግሮች እንዳሉና። በጣም ጥሩ ፖይንት ነው እና ወላጆች እድሜያቸው ከፍ ባለ ጊዜ ልጆቻቸው በህፃንነት አይደለም ግን እድሜያቸው ከፍ ካለ በኋላ ለምሳሌ ሃይ ስኩል ተማሪ አስረኛ ክፍል ሆኖ ማሳየት እንዲህ አይነት እኮ ችግር አለ በምድር ላይ እኔም እንዲህ አይነት ችግር ገጥሞ ነበረ። ተግዳሮት አለ፣ ገንዘብ ማጣት አለ፣ ጤና ማጣት አለ። ሰዎች እነሱ ባህል እንዲህ ምኖች አለ አለም ላይ ብሎ ቢያዘጋጇቸው፣ ፎር ደ ሪል ወርልድ ለእውነተኛው አለም ቢያዘጋጇቸው በጣም ጥሩ ነው። ስለዚህ አንዱ ችግር እንዳለ ማወቅ ችግርን መጎተትና ዝም ብሎ ኤክስፔክት ማድረግ ሳይሆን ግን ኖሌጁ አለ እንዲህ አይነት ችግሮች አሉ ብሎ ማወቅ እና ሲመጣ ማኔጅ ማድረግ ያስፈልጋል። ሁለተኛው ብናየው ደስ የሚል ነጥብ የዓለምን የምድር ኑሮን መልካሙን ሳይድ ማየት፣ ዘ ብራይተር ሳይድ ኦፍ ላይፍ አለው። መልካም አለው። ሁሉ ጭለማ አይደለም እና ዘ ብራይተር ሳይድ ጭለማው ላይ ብቻ ፎከስ አለማድረግ። ግን የሚያምሩ ነገሮች አሉ፣ ደስ የሚሉ ነገሮች አሉ በዓለም ላይ። እና አሁን ኢትዮጵያ ውስጥ ስትኖሪ ችግሮች ይኖራሉ፣ ግን ችግሮቹን ችግሮቹ ላይ ብቻ ከማተኮር ይልቅ ህዝቡን እስቲ ተመልከችው። ህዝቡን ስታየው ደስ ይላል፣ ባህሉ ደስ ይላል። ወተሽ በህዝቡ መካከል ስትመላለሽ ደስ ይላል በጣም ኢትዮጵያዊነት ውስጥ ችግሮቹ እንዳለ ሆነው ብራይተር ሳይድ ደግሞ የሚያምር ብርሃን ደግሞ አለ። በዓለም ላይ እያንዳንዱ በእኛም፣ በኢትዮጵያም፣ በዓለም ዙሪያ ስቴጂ እንትኑ ላይ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ ብለን እሱ ላይ ብቻ ካተኮርን ኑሯችን ያስጠላናል። ግን በብራይተር ሳይድ ውበቱን ደሞ ካየን ድምቀቱን ደሞ ካየን እሱ ደግሞ መጽናናትን ይሰጠናል። እና ሁሉ ጊዜ ጨለማው ላይ አለማተኮር በጣም ያስፈልጋል ማለት ነው። ሶስተኛው ህይወታችንን የሚያቀልልን ጥኔል ማድረግ ያለብሽን አድርጊ፣ በቃ ማድረግ ያለብሽን ነገር አድርጊ። አሁን እኔ መኪና እየነዳሁ እዚህ ጋ ከጎኔ አስር ብር አስቀምጫለሁ። ሌላ ገንዘብ አልያዝኩም። ሕፃን ልጅ የያዘች እናት አለች፣ ገንዘብ እየጠየቀች ነው። አስር ብር ነው ያለኝ። ሁለት ነገር ማሰብ እችላለሁ። አንደኛው አሁን የአስር ብር ብሰጣት ምን ታደርግበታለች ልል እችላለሁ። ወይም አሁን ለልጇ ብስኩት ብትገዛበት በአስር ብሩ በኋላ እኮ ይርበዋል፣ ስለዚህ አሁን አስር ብር መስጠቴ ምንም ዋጋ የለውም ልል እችላለሁ ግን መሆን ያለበት እንደዛ አይደለም። እኔ ማድረግ ያለብኝን ላድርግ፣ አስር ብሩ ልስጣት፣ ሌላው ደግሞ ሌላ ነገር ያድርግላት። ስለዚህ ማሰብ ያለብሽ ምንድን ነው? በምድር ላይ ስትኖሪ ልታረጊ የምትችውን ነገር አድርጊ። በዛ ላይ ፎከስ ዶነሽ። ለውጥ አያመጣም፣ ምን ዋጋ አለው ማለት አትችልም። በቃ ለውጥ የሚያመጣውን ያንቺን ኮንትሪቢሽን መስጠት ነው ያለብሽ። ያንቺን ኮንትሪቢሽን፣ ማድረግ ያለብሽን ማድረግ ነው ያለብሽ። ስለዚህ በምድር ላይ ስንኖር ልናደርግ የምንችለውን ነገር እናድርግ። የዓለም ፕሬዚደንት ለመሆን አንሞክር። ማድረግ የምችለውን ነገር አድግ የለፍ እና ይሄኛው ሶስተኛው ነጥባችን። አራተኛው በማያገባን ነገር ደግሞ አለመግባት ነው። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንድ ጊዜ አንድ አጎቴን ጠየኩት። ሰው ትላልቅ ሰዎች ሳገኝ ህይወት ምን አስተማረች ማለት እወዳለሁ እና ጠየኩትና ህይወት ምን አስተማረች አልኩት ህይወት አለኝ አንድ አንድ ነገር ንገረኛ አልኩት ህይወትህ ሰላም እንዲሆን ኑሮ ሰላም እንዲሆን አለኝ በህይወት ዘመንህ በማያገባህ ነገር አትግባል አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን የማያገባን ነገር እንናገራለን የማያገባን ነገር ውስጥ ምን ይላል ሰሎሞን ውሻና ነብርን በጭራው እንደመያዝ ነው ይላል። የሰው የሰው በሰው ጉዳይ መግባት በማያገባን ነገር ውስጥ መግባት። ስለዚህ የሚለየ የሚያገባን ነገር ከማያገባን ነገር መለየት እና መጠንቀቅ ያስፈልጋል ማለት ነው። ከዛ አሁን ምን አረግን እዛ ጋ ማድረግ ያለብኝን አድርግ ያለው የማያገባኝ ውስጥ ደግሞ አልገባም ማለት ነው።